እኔና አመለ ቤስት ፍሬንዶች ነን። ልክ እንደ እህትና እንደ ወንድም እንግባባለን፣ በጣም እናወራለን። ዛሬ ግን የማጠብቀውን ግብዳ ፕራንክ ሰራት አለሁኝ። አመለ እኔ እኮ እስከ ዛሬ ድረስ በፍቅር መልኩ እንጂ በእህትነት መልኩ አይቼ ሻላቅ እምላት አለሁኝ። የምትለውን ከሷ እንሰማለን። ሰላም ፋሚሊ እንዴት ናቸው? የተወደዳችሁና የተከበራችሁ የኤርሚ ዩቲዩብ ተከታታዮች በሙሉ ሰላማቸው ይብዛልኝ። እንደተለመደው ለቤት አዲስ ከሆናችሁ ሰብስክራይብ፣ እንደዚሁም የመለቃቸው አዝናኝ ቪዲዮ አንዳንድ ቁም ነገር አዘል ቪዲዮዎች እንዲደርሷችሁ የደውል ምልክቱን ተጫኑ። እንደዚሁም ላይክ እያደረጋችሁ አበረታቱኝ። አንድ ቪዲዮ ላይ ላይክ በዛ ሲል ሞራል ይሆናል፣ ደስ ይላል። እንደዚሁም የተመቻችሁን ደስ ያላችሁን ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፉልኝ። ዛሬ ግን አመለም ፕራንክ እናደርጋታለን። እኔና መለ ጀስት ከተዋወቅን ቆይተናል። እኔ ገና ሶሻል ሚዲያ ሳልጠቀመ ነው የምንግባባው። ጀስት በቃ ወንድሜ እህቴ ነው የምንባባለው። ዛሬ ግን ባልጠበቀችው መልኩ ፕራንክ ላረጋት አስቤ ያለሁኝ። እደውልላትና አመለ፣ እኔ እኮ አንድ ቀንም እንደ እህቴ አይቼሽ አላውቅም። በጣም ነው የማፈቅርሽ፣ በጣም ነው የምወድሽ። እኔ እንድትወልጂልኝ የልጆቼ እናት እንድትሆኝልኝ ነው የምፈልገው ምናምን ብዬ ፕራንክ እናደርጋታለን። የምትለውን ደግሞ ከሷ እንሰማለን። እስኪ እንደውልላት ግን ውስጤ የፈርጡብኛል ፋሚሊ፣ ለምን እንደሆነ አላውቅም። ውስጤን እንደዚህ ነው የተቀጠቀጠብኝ። እንግዲህ የሚፈጠረውን አብረን እናያለን ያለን ይደወልላት፣ ይደወልላት፣ ይደወልላት። ፋሚሊ ምን ታስባላችሁ? እኔ ግን ውስጤ ፈርቷል። እሺ እናንተ ካላችሁማ ለምን ይቀራል? ተደወለ ትላላችሁ? እስኪ እንግዲህ። አንተ እህቴ ስትለይ ቆይተህ ነው የምትለይ በእርግጠኝነት ምንድን ነው ስልኳ አይጠራም። ስናፍቅሽ ነይ ነይ መውደዴ ነይ መውደዴ ቆይ ገና ብዙ ማስቀልላቸው ሰዎች አሉ እ ስልኳ ዝግ ነው። ታደርጊው አይሆንም። በሎኬሽንም ቢሆን ታነሺያታለሽ እንጂ ዛሬ እርሜን ፕራንክ ባደርግሽ፣ አንሹ ጥራ ጥራ ጥራ ጥራ ጥራ። ኧረ ፋሚሊ፣ ምንድን ነው ስልኳ እንዴ? እንደ በሚሴንጀርም ቢሆን አልፋታሽም፣ እውነቱን ልንገርሽ። እንዴ ሸሪክ የተቆረጠ እንዴ እንዴ! አይዮ ሸሪኬ ደህና ነው? ሳውዲ አረቢያ ላይ እኮ የሚያሳስበን የሸሪካችን ነገር ነው። ሌላውን ተውት። እንዴ ምን ሆነህ ይሆን? ሄሎ፣ ሰላም ነው? እንዴት ነሽ? አለሁልሽ። እንዲህ ምንድነው፣ አንቺ ሰው አይናፍቅሽ? ምንድን ሲጀምር መች ፈልገሽኝ ታውቂያለሽ? እኔ እኮ ብቻ ነኝ ፈላጊሽ፣ ግን ታዝቤሻለሁ። እሺ ትገርሚያለሽ ያለሽ እማ ታዲያ አንቺ ፈልገሽኝ ታውቂያለሽ? አሁን ትዝ ብዬሽ አውቃለሁ።

አይ ዛሬ እንኳን እንደ ድሮ ለማውራት ትንሽ ከበድ ያለኝ ነገር አለ እና የሆነ ነገር ሁሌ እነግርሻለሁ እያልኩ እያስብኩ ግን ዛሬ ልነግርሽ አስቤ ነው። ኧረ እኔ ከአንቺ ምን እደብቃለሁ? ግን ዛሬ ደግሞ ለአንቺ መንገድ የፈለግኩት አንድ ትልቅ ጉዳይ ነው። እኔ ዛሬ በቁም ነገር ነው። እንደበፊታችን ተቀላልደን ተፎካክር ምናምን ማውራት አልፈልግም። እርግጠኛ ነች ትረጅኛለች አንዱ ወንድምሽ ብቻ ነ አመለ እውነቱን ነገር ካልሽ ግን በውስጤ ያን አንድ የሚመላለስ ስሜት አለ። አላቅም ብቻ እኔ እኮ እስከ ዛሬ አብረን ብዙ ጊዜያቶች ውስጥ ስንቀላለድ ስናወራ፣ በእህትነት አንድ ቀን ማስብ ይሻቃለሁ። አላቅም፣ በጣም ማፈቅርሽ። አዎ ይህን ፕራንክን አደርግሻለሁ መላ የምር ከልቤ አፈቅድሻለሁ እ እኮ ምን ላድርግ ታዲያ። አውቃለሁኝ ግን ፍቅር መቼም ፈልገሽው የሚመጣ ነገር አይደለም። ደግሞ እኔና አንቺ ከመላመድ የተነሳ ነው መሰለኝ። የምር በጣም አፈቅድሻለሁኝ እኔ እስከዛሬ ያልነገርኩሽ እንዳላጣሽ በመፍራት ነው። እኮ ማንኛውንም አላማዬን ከአንቺ ጋር ሆኚ ማሳካት አልችልም አንቺ ይሄን የሆነሽ ደሞ እኮ ታውቂያለሽ እኔ የእኔ እንድትሆኝልኝ ነው እምፈልገው ድምጽ ነኝ ማለት ታውቂያለሽ ደሞ እኔ አንቺ የእኔ እንድትሆኝልኝ ነው እምፈልገው በዛ ላይ ለቁም ነገር ነው እምፈልግሽ ታውቂያለሽ እኔ እና አንቺ ብዙ ጊዜያቶችን ተናበናል እናወራለን ድምጽ ይመልሳል ስልክሽ እና በጣም አፈቅ እና በጣም አፈቅርሻለሁ። በቃ ተረጂ ከመላመድ የተነሳ ተነሳ መሰለኝ። ብዙ ጊዜያቶችን አቶችና አብረን አሳልፈናል ታውቂያለሽ። ግን ይምሩ በጣም አፈቅርሻለሁ ተረጂ። እኮ አውቃለሁኝ ብዙ ነገር እንዳልኩሽ ግን እሺ ምን ላድርግ፣ ፍቅር መቼም ፈልገሽ የሚመጣ ነገር ፍቅር መቼም ፈልገሽ የሚመጣ ነገር አይደለም። ግን በቃ እኔም ባላሰብኩትና ባልጠበቅኩት መንገድ አፈቀርኩሽ። እሺ ምን ማድረግ ነበረብኝ እኔስ? ያው እኔ እስከ ዛሬ አለ አይደለ እኔ ያለው ነገር ላይ እን ይችላል ለመናገር ፈልጌ እንጂ በጣም ማፈቅረሽ ግን ይሆን አውጥቼ ለመናገር ፈራሁኝ። ምን ልበልሽ? ደሞን ማጣት አልፈልግም። ምን ያው አሁንም ቢሆን ፍቅሬን እንኳን ባትረጅኝና የእኔ ባትኝልኝ በእህትነት ለራሱ አንቺ ማጣት አልፈልግም። ሁሌም ከጎድኔ ብትኝልኝ ነው የምፈልግ ሽቋ አንቺ ለኔ ምንም አይነት ስሜት የለሽም፣ የፍቅር ስሜት እስካሁን ስንቆይ ምን አንድ ቀንም በፍቅር አስበሽኝ አታውቂም። እኔ እኮ ግን አንድ ቀንም በእህትነትም ወይም በጓደኛ አይቼሽ አላቅም። ሁሌም በፍቅረኛ እንደሆን እና ይን ነው የማስበው አዎ፣ ፍቅር ስሜት ነበር። ደሞ በጣም አፈቅርሻለሁ አሁንም ቢሆን ልንገርሽ

ይሻለው እኮ ብዙ ነገር እንዳልኩሽ ይገባኛል፣ ግን ፈልጌው አይደለም። በቃ አፈቀርኩሽ፣ አመለ። ለምን አትረጅኝም? ቆይ ተወጂኝ የለ ታስቢልኝ የለ አመለ፣ እሺ ቆይ። ወይኔ፣ ወይኔ፣ ወይኔ ማርያምን እኔ ተንተባትቤ አላውቅም። የእውነተኛ ፍቅር ስገልጽ ለራሱ ማለት ነው። የምራ አሁን እንግዲህ ፕራንክ ነው እላታለሁኝ። ችግር የለውም። አባብላታለሁኝ። ውስጤ እንዴት እንደፈራብኝ እናንተ ጅንጅ ለካ እንደዚህ ነው የሚጀነጀ ነው ደግሞ እኮ ይህን ሁሉ ማገዶ ፈጅጄ ብትረጅኝ። አሁን እሱም ግን ወንድምሽ ነው ይለካ ውሀ ቀብሪ ፋሚሊ አሁን ምን ብዬ ነው ማሳምናት? የዛሬው ቀን ደግሞ ምን አይነት አሳሳቸው የወደቀዱ ። ለማንኛውም ፋሚሊ እንግዲህ ያው የአመለ ፕራንክ ይሄድን ይመስል ነበረ። ስታየው በእርግጠኝነት ያው የስድብ ማዕበል ነው የምታወርድብኝ። እንግዲህ መቋቋም ነው፣ ምንም ማድረግ አይችልም። መጀመሪያ ፈቅጄ ወድጄ ያደረግኩት ነገር ነው። ለማንኛውም ውድ ፋሚሊዎች ይመሻችሁ። ያው እንግዲህ አመለ ትንሽ ቤስት ፍሬንዶች ነበረን። ዛሬ የማጠብቀው እና ያወረድኩባት፣ ምንም ማድረግ አይቻልም። እንዳንዳንዴ ፕራንክ ማድረግ ያለ ነው። ስንት ሰው ብር፣ ስንት ነገር ፕራንክ ያደርግ የለ ቀላል ነገር ንኳ አፈቅርሻለሁ ነው ያልኳት። ደግሞ አላፈቅረሽ የምሽ ስቀልድሽ ነው ያው እኔ ጀስት እንደት ስላየውሽ ፕራንክ ላድርግሽ ብዬ ነበረ። አመለይ ፕራንክ እየሰራው ነበረ። ያው መጀመሪያም ላይ ጠርጥረሻል። ድሮ ምን እንደማልታመናቀዋለሁ እድሌ ነው። ለማንኛውም ፋሚሊ ይመቻችሁ። ለቤት አዲስ ይሆናችሁ፣ ሰብስክራይብ እንደዚህ አዝናኝ አዝናኝ ቪዲዮ እንዲደርሳችሁ የደውል ምልክቷን እየተጫናችሁ ላይክ እየደረጋችሁ አበረታትኝ። እስኪ የተመቻችሁን ፓርት ደግሞ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፉልኝ። ይመቻችሁ፣ እወዳችኋለሁኝ